ቤተሰቦች እንዴት ናችሁ? ዛሬም በሚገርም ሀሳብ ተገናኝተናል ማለት ነው። እንግዲህ ዛሬው የምንነጋገርበት ርዕስ ራስን በፍጥነት መለወጥ የመለወጫ ስድስት መንገዶችን እኔ ሼር አድርጋችኋለሁ ማለት ነው። የመጀመሪያው ራስን በፍጥነት መቀየር ከፈለግን ማድረግ ያለብን መወሰን ነው ማለት ነው። መጀመሪያ የሰው ልጅ መወሰን አለበት። ምንድን ነው ማግኘት የምትፈልገው? ምንድን ነው የት መድረስ ነው የምትፈልገው ያንን ነገር ማወቅ እና መወሰን ያስፈልጋል ማለት ነው። እጅግ በጣም ወሳኝ ነገር ነው። ውሳኔ በጣም አስፈላጊ ነገር ነው። ሁለተኛው የሚጎትተንን ነገር ማወቅ አለብን። ምንድን ነው እየጎትተኝ ያለው? ወደኋላ እያስቀረኝ ነገር ምንድን ነው? ስልኬ ነው? ሶሻል ሚዲያ ላይ ነው? ጓደኞች ናቸው? ምንድን ነው ወደኋላ እያስቀረኝ ያለው ነገር? ያለውን የሚለውን ማወቅ በጣም ተገቢ እና አስፈላጊ ነገር ነው ማለት ነው። ሶስተኛው ደግሞ እንግዲህ በህይወታችን ላይ ምርጥ ተዋናኝ መሆን አለብን። ምክንያቱም አንድ ሰው የሚፈልገውን ሳይሆን የሆነውን ነው የሚያገኘው። ስለዚህ በህይወታችን ላይ ምንድን ነው መሆን የምንፈልገው? የምናደንቃቸው ሰዎች አሉ፣ ምሳሌዎች የምንላቸው ስኬታማ የሆኑ እኛ የምንፈልገውን ስኬት እየኖሩ ያሉ እኛ የምንፈልገውን ህልማችን የሆነውን ህይወት እየኖሩት ያሉት አሉ። ለምሳሌ እኛ መንዳት የምንፈልገውን ወይም ደግሞ አንቺ አንተ መንዳት የምትፈልገውን መኪና እየነዳ ያለ ሰው አለ። አንተ መኖር የምትፈልግበት ቤት ውስጥ እየኖረ ያለ ሰው አለ። ስለዚህ ያ ሰውዬ ምን አድርጎ ነው ይህንን ማሳከት የቻለው የሚለውን መኮረጅ ያንን ሰውዬ መሆን ሆኖ መተወን ማለት ነው። እንዴት ላግኝ ይህ ሰውዬ፣ እንዴት ላማክረው፣ እንዴት እንደሱ መሆን እችላለሁ ማለት የሚለው ጥያቄ ደግሞ ከተፈጠረባችሁ ዩቲዩብ ላይ ገብቷችሁ እከሌ ከሌ የሚለው እንዴት እንዴት ሆኖ ነው ህይወቱ የተቀየረው የሚለውን ምን ማድረግ ይቻላል ማለት ነው። ሰርች አድርጎ በማግኘት ያንን ፕሮ የቀረበበትን የእንግድነት እየሰጣቸው ምላሾች ይኖራሉ። ምን እንዳደረገ ምን እንደወሰነ እዚህ ለመድረስ ምን ምን እንደሰራ ከየት እንደጀመረ የት እንደሚውል እንዴት እንደሚለብስ እንዴት እንደሚራመድ እያንዳንዱን ነገር እዛ ላይ ማየት ይቻላል ማለት ነው። ስለዚህ ከዛ ሰውዬ ጋር ዋልን ማለት ነው። ያ ሰውዬ የሚያደርገውን ነገር ራሱን ማድረግ ራሱን መሆን፣ ይህም በጣም ወሳኝ ነገር ነው ማለት ነው። አራተኛው እምነት ላይ መጠንከር። እምነት በጣም ወሳኝ ነገር ነው። ዓለም ላይ ዓለምን እየመሩ ያሉ ትላልቅ ሚሊዮነሮች፣ ትሪሊዮነሮች፣ እያንዳንዳቸው ስኬታማ የሆኑ ሰዎች አማኝ ናቸው። እምነታቸው እንደሚሳካላቸው ያምኑ ነበረ። እርግጠኛ ናቸው። እንደሚሆንላቸው እርግጠኛ ስለነበሩ አሁን ላሉበት ደረጃ ደርሰው ዓለምን እየመሩ ይገኛሉ። ራሳቸውን እንግዲህ የምናውቀው ነው ያላቸው ሚሊዮነሮች ህግን ሲያስቀይሩ እያየ ነው። ስለዚህ እምነት ላይ መጠንከር እምነት ላይ መጠንከር ደግሞ በቀን መጸለይ ማለት ነው። በጣም አስፈላጊ ነገር ነው። አምስተኛው ለራስ ያለውት እኔ ነኝ ብሎ ለራስ መንገር እኔ ነኝ ለራስ ያለውት ማንም ለማንም የለም። ስለዚህ ሰበበኛውን ማንነት መቅበር። እኔ እኔ ለራስ ያለውኝ ስትል እንዲህ ነው። አንተ የደ ሀገር ነው የተወለድከው፣ ከዳቤ የሚያግዝ የለም ምናምን የሚል ሰበብ ሲመጣበት ሰበበኛውን ቅበረው። በቃ ሰበበኛውን ቀብረህ ራስህን አውጣ። ራስህን ሁን የምታደርጋቸው ነገሮች በሙሉ እኔ ነኝ እኔ ወሳኝ ነኝ ለህይወቴ፣ ብለህ ይህንን ነገር አድርግ ማለት ነው። ሌላው ስድስተኛው ምክንያት ይኑርህ። ለምንድን ነው እየሰራለሁ? ለምንድን ነው ስደት ላይ ያለንም ከሆነ ለምንድን ነው የተሰደድ ነው? ምን ለመሆን ነው? ለማን ነው እየሰራ ያለ ነው? የት ለመድረስ ነው? ማወቅ አለብን የምንሄድበትን። ሰ ካላወቅን ወዴት እንደምንሄድ ስለማናውቀው ምንድን ነው ማለት ነው ስኬታማ መሆን አንችልም። ስለዚህ የት ነው መሄድ የምትፈልገው? የት ለመድረስ ነው እየሰራለሁ ምንድን ነው ማግኘት የምትፈልገው? የሆነ ምክንያት ካለን ማግኘት የምንፈልገው ነገር የሚቆሰው ቁስ ነገር ያስፈልጋል። እንድትነሳ የሚያስችል ነገር ቤተሰቦች ናቸው፣ ልጅ ነው፣ እናት ነች። ማን ነው ለአንተ? ምንድን ነው ለምንድ ነው እየሰራ ያለው? ለምንድ ነው አሁን እየኖርክ ያለው? ለማን ነው የምትሰራው? ለምንድ ነው ሰው ሀገር የተሰደድከው? እያንዳንዱ ነገር በምክንያት መኖር እና ዛሬም በምክንያት ስትኖር ነገን ደግሞ የምትኖርበት ምክንያት ሲኖርህ የመነቃቃት ስሜት ይኖርሃል። ለመስራት ትታታለ። ያንን ነገር ለማድረግ ትቸኩላለህ። ለምን ነገ የምትኖርለት ነገር አላ። ነገ ማድረግ የምትፈልገው ነገር አላ። ስለዚህ ምክንያት ይኖርህ። እንግዲህ ዛሬ እነዚህ ስድስት ነጥቦች አጠራ ጠራ አድርጌ አቅርቤላችኋለሁ። ቪዲዮ እንደወደዳችሁት እጅግ በጣም እርግጠኛ ነኝ ማለት ነው። ሁላችሁም ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። ኮሜንትም እንዲሁም ማስተካከለው ነገር ካለ ኮሜንታችሁን አስቀምጡልኝ። መልካም ጊዜ ተመኘ